የሴቶች ቀን ሲታወስ ከዓለም ሕዝብ ግማሾቹ ሴቶች ናቸው። ሴት ሕይወት አስቀጣይ ትውልድ አተካኪ ምርጥ እናት፣ እህት፣ ሚስት ናት። ያለ ሴቶች ምድራችን ጎደሎ ናት ብንል ማጋነን ላይሆን ይችላል። ሴት በታሪክ ውስጥ ብልህ የሀገር መሪ፣ ግንባር አያጥፌ የጦር አዝማች፣ ድንቅ ወታደር፣ ዲፕሎማት፣ ፖለቲከኛ እንዲሁም ተመራማሪ በመሆን የማይተካሚና ለዚህ ዓለም አበርክታለች ማለት ይቻላል። ይሁን እንጂ የባህል የማኅበረሰብ ስር የሰደደ ኋላ ቀርነት አስተሳሰብ ሴቶችን ያገለለና መብቶቻቸውን ያላከበረ አድሏዊ አመለካከት በመላው የዓለማችን ክፍል ሰለባዎች ሆነው ለረዥም ዘመናት ቆይተዋል ማለት ይቻላል። ታሪክ እንደሚያሳየን ማለት ነው። ተሰሚነት ባያገኙም የእኩልነት መብታቸው እንዲከበር ባልተደራጀ መልኩ እንቅስቃሴ ያደርጉ እንደነበርም ይህ የታሪክ ሰነዶች ያሳያሉ። በሃያኛው ክፍለ ዘመን መጀመሪያ አካባቢ በሰሜን አሜሪካና በአውሮፓ የሴት ሠራተኞች እንቅስቃሴዎችን ተከትሎም የዓለም የሴቶች ቀን በተለምዶ ማርች ኤይት የሚለው ማለት ነው ዓለም አቀፋዊ ዓመታዊ በዓል አድርጎ የማክበር እሳቤው የተጠነሰሰው በዛን ዕለት ነው ማለት ነው። በ1857 እንደ ኢሮፓ አቆጣጠር በአሜሪካ ኒውዮርክ ከተማ ሴት የጋርመንት ሰራተኞች በአደባባይ ወጥተው በሴቶች ላይ የሚደርሰውን ከባድ የሥራ ጫና በመቃወም የተንቀሳቀሱበት ታሪካዊ ክስተት የትግል እርሾ ተደርጎ ይወሰዳል። ይህን የሴቶች የትግል ክስተትም ለማስታወስ ታሳቢ ያደረገ የተባለለት የመጀመሪያው የሴቶች ቀን እንደ ያ አቆጣጠር 1909 የካቲት 28 ቀን ኒውዮርክ ከተማ ውስጥ መከበሩን ታሪክ ያስታውሳል። ቴሬሲያ መልኬል በተባለች የማኅበረሰብ አንቂ አነሳሽነት የአሜሪካ ሶሻሊስት ፓርቲ ያስተባበረው ዝግጅት ነበር። በወቅቱ የሥራ ሰዓት መሻሻልን፣ የተሻለ ክፍያንና ሴቶች በምርጫ መሳተፍ አለባቸው የሚሉትንና መሰል ሐሳቦችን በማንገብ ነበር የተቃውሞ ሰልፍ ያካሄዱት። ይህንን ተከትሎም እንደ ኤሮፓ አቆጣጠር የካቲት 28 ቀን 1909 ብሔራዊ የሴቶች ቀን እንዲኖር ተወስኗል። እንደ ኤሮፓ አቆጣጠር ነሐሴ 1910 ኮፐንሃገን ከተደረገው ዓለም አቀፍ ሶሻሊስቶች ሁለተኛ አጠቃላይ ኮንፈረንስ ቀደም ብሎ የዓለም አቀፍ ሴት ሶሻሊስቶች ኮንፈረንስ ተደርጎ ነበር። በተወሰነ ደረጃ በአሜሪካ ሶሻሊስቶች በመነሳሳት ጀርመንን ወክለው የተገኙት ክላራ ዘትኪን፣ ካቴ ዱንከር፣ ፓውላ ታይዴና ሌሎችም አመታዊ የሴቶች ቀን እንዲወሰን ሐሳብ አቀረቡ። በተለይ የሴቶች መብት ተሟጋቿ ክላራ ዜትኬን ቀኑ ዓለም አቀፋዊ እንዲሆን ሐሳብ አመንጭታ ነበር። አሜሪካውያን የካቲት ወር የመጨረሻ ሳምንት እሁድን የሴቶች ቀን አድርገው ማክበርን ቀጠሉ። ሩሲያውያን በበኩላቸው የሴቶች ቀንን እንደ አውሮፓ አቆጣጠር በ1913 በየካቲት ወር የመጨረሻውን ቅዳሜ አክብረው ነበር። በ1914 ደግሞ ጀርመን የሴቶችን ቀን ማርች 8 ላይ ለመጀመሪያ ጊዜ አከበሩት። እንደ አውሮፓ አቆጣጠር በ1945 በተባበሩት መንግሥታት ቻርተር በወንዶችና በሴቶች መካከል የእኩልነት መርህን ለማረጋገጥ የመጀመሪያው ዓለም አቀፍ ስምምነት ተደረገ። በፈረንጆቹ መጋቢት 8 ቀን 1975 የሴቶች ቀን በተባበሩት መንግስታት በይፋ ተከበረ ማለት ነው። ከሁለት ዓመታት በኋላ የተባበሩት መንግስታት ጠቅላላ ጉባኤ ተወያይቶ ካሳለፈው ውሳኔ በኋላ ዓለም አቀፍ የሴቶች ቀን ዓለም አቀፍ በዓል ሆኖ ሀገሪቱ በየዓመቱ መጋቢት ስምንት እንዲከበር ተደርጓል ማለት ነው። ከዚህ ዕለት ጀምሮም በየአመቱ እየተከበረ ይገኛል። የመጀመሪያው የዓለም ጦርነት አካባቢ የሩሲያ ሴቶች ዳቦና ሰላም በሚል ሰልፍ አደረጉ። በወቅቱ የነበረው ንጉሳዊ ስርዓት ስልጣንን የለቀቀ ሲሆን፣ ጊዜያዊ አስተዳዳሪውም ሴቶች በምርጫ እንዲሳተፉ ፈቀደ። ዕለቱ መከበር የጀመረው ከአውሮፓውያኑ 1990ዎቹ በኋላ ቢሆንም ግን በተባበሩት መንግስታት ድርጅት እውቅና የለውም። በዓለም ላይ ዩናይትድ ኪንግደምን ጨምሮ በሰማኒያ ሀገራት ይከበራል። በሩሲያ ዕለቷ ሦስት አራት ቀናት ሲቀራት የአበቦች ሽያጭ በእጥፍ ይጨምራል። በቻይና የሀገሪቷ ምክር ቤት በሰጠው ምክር መሠረትም ሴቶች በዚያች ቀን ግማሽ ቀን ብቻ እንዲሰሩና ግማሽ ቀን እንዲያርፉ ቢደረግም በርካታ አሰሪዎች ግን ይህንን ሁልጊዜም አይከተሉትም ተብሏል። በጣሊያን ላፌስታ ዴላ ዶና ተብላ የምትጠራውን አበባ ስጦታ በመለዋወጥ ያከብሯታል። ይህ ባህል መነሻው ባይታወቅም ምናልባት ከሁለተኛው የዓለም ጦርነት በኋላ በሮም እንደተጀመረም ይታመናል። በአሜሪካ ሙሉ የመጋቢት ወር የሴቶች ታሪክ ወር የሚል ዕውቅና ተሰጥቶታል። በሀገሪቱ መሪዎች ዘንድ እውቅና በተሰጣት በዚች ወርም የአሜሪካ ሴቶች አስተዋጽኦ ይዘከራል። ዓለም አቀፉ የሴቶች ቀን የስርዓተ ፆታ እኩልነትን ለማረጋገጥ የሚረዱ መልእክቶችን ለማስተላለፍ ግንዛቤ ለማስጨበጥና ከስርዓተ ፆታ አድሎ የጸዳ የተሻለ ማኅበረሰብ ለመፍጠርም የሚሉ ሐሳቦችን በማራመድ ይከበራል። በተጨማሪም ሴቶችን ለማክበር፣ የሴቶችን እኩል መብትን ለማረጋገጥ፣ በሴቶች ላይ የሚደርሱ ጥቃቶችን ለመከላከል ያለሙ መልእክቶችን ለማስተላለፍ የበዓሉ መከበር አስፈላጊ መሆኑ ይጠቀሳል ማለት ነው። ዓለም አቀፍ የሴቶች ቀን በተለያዩ ሀገራት የተለያዩ ስጦታዎችን በመሰጣጣትና የተለያዩ ስርዓቶችን በማካሄድ ይከበራል። በሴት ደራሲያን የተጻፉ መጽሐፍትን ስጦታ በማበርከት ስለ ሴቶች መብትና የጾታ እኩልነት በማስተማር የሚወዷቸውን በሴቶች የተደረሱ ፊልሞችን በመመልከት በመመልከትና በሌሎችም ሴቶችን የሚያበረታቱ ተግባራት በመከወን ይከበራል። ቢቢሲ ሂስትሪ ዶት ኮምና ዋልታና ሌሎችን በምንጭነት ለማግኘት ተጠቅመናል። መልካሙን ሁሉ እየተመኘን የዛሬውን ዝግጅታችን እዚህ ላይ ቋጭን።